ኢትዮጵያውያን ሊቀይር የሚችለው የጠቅላይ ሚኒስትሩ የቬትናም ጉብኝትና ዓለም የማይዘነጋው አይረሴው የድል ታሪካቸው በአንዳች የታሪክ አጋጣሚ አሊያም ደግሞ በሆነ ዘመናቸው ላይ እጅግ አስገራሚና ዓለም ፈጽሞ ሊዘነጋው የማይችለው ለአንዳንዶች የወርደታቸው የጥቁር ጠባሳ ታሪካቸው ሆኖ የቀረ ለእነሱ ግን ሁልጊዜም ባስታወሱት ቁጥር በዓለም ፊት በኩራት እንዲቆሙ የሚያደርጋቸውን በመንፈስ ከፍታ ላይ የሚያስቀምጣቸው ታሪክ ሰርቷል። እነማን ካላችሁ ኢትዮጵያና ቬትናም። እነዚህ ሁለት የአሸናፊነት ምልክት የሆኑ ሀገራት በአንድ ጉዳይ በጠረጴዛ ላይ ተሰይመዋል። ጠቅላዩ ኢትዮጵያውያን ቀይር የሚያስችለውን የቬትናም ጉብኝታቸውን አድርገዋል። በትንታኔ እንመለከተዋለን። አብራችሁን ቆዩ። ጠቅላይ ሚኒስትሩ ቬትናም ናቸው። ቬትናም ደግሞ በቅርብ ዓመታት የዓለማችን ግዙፍ የማምረቻ ማኑፋክቸሪንግ ማዕከላት መገኛ ሆናለች። ሀገሪቱ ከአይፎን እስከ ሳምሰንግ ስልኮች ካዲዳስ፣ እስከ ናይክ ልብስና ጫማዎች እንዲሁም ግዙፍ የመኪናና መርከብ አምራች ኩባንያዎች የስበት ማዕከል ሆናለች። የዛሬ ዓመት ገደማ ጠቅላይ ሚኒስትር አብይ ሲንጋፖርን ሲጎበኙ ያዩት የከተማ ልማት ለኮሊደር ልማት ላይ መነቃቃጥን ፈጥሮ ነበር ተብሎ ተዘግቦ ነበር። አሁንም የቬትናም ጉብኝታቸው እጅጉን የተዳ ከመላለው እና ከፍ ያለ ኢኮኖሚያዊ ጠቀሜታ ላለው የሀገራችን የአምራች ኢንዱስትሪ ዘርፍ መነቃቃትን ይፈጥር ዘንድ መኞቴ ነው። በቆይታቸውም ከቬትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶይ ሶላር የተባለውን ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ ጀምሯል። ጠቅላይ ሚኒስትር ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁሙ አበረታቷል። ይህም ሀገራችን ከያዘችው የአረንጓዴ አሻራ ፖሊሲ ጋር እየተናበበ በማደግ ላይ ላለው የኃይል ጥያቄ ምላሽ በመስጠት ሊያግዝ የሚችል መሆኑን አውስተዋል። የጠቅላይ ሚኒስትሩ አብይ አህመድ የቬትናም ጉብኝት በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ከተመሰረተ ከ50 ዓመታት በኋላ የመንግስት መሪ ያደረጉት የመጀመሪያ ይፋዊ ኦፊሴላዊ ጉብኝት ነው። የቬትናም ጠቅላይ ሚኒስትር ክቡር ፋሚንቺን በይፋዊ ጉብኝታቸው ወቅት ላደረጉልን የደመቀ አቀባበልና የክብር መስተንግዶ አመሰግናለሁ። ኢትዮጵያና ቬትናም የሚያመሳስሏቸው ብዙ የጋራ ጉዳዮች አሏቸው ናቸው ሁለታችንም ትልቅና ለስራ የተነሳሳ ወጣት ህዝብ ያለን፣ ለልማትና እድገት የቆረጥን፣ እንዲሁም በታሪካችን ሂደትም በጽናታችን የምንታወቅ ሀገራት ነን። ውይይታችን በንቁ ተሳትፎ የሚገለጥና ጥልቀትም የነበረው ነበር። ለጋራ እድገትና ትብብር ያለንን ጽኑ የጋራ ተነሳሽነትም አንጸባርቀናል። የሀሳብ ልውጣችን በሁለቱ ሀገሮቻችን መካከል ለጠንካራ ፖለቲካዊ ዲፕሎማሲያዊና ኢኮኖሚያዊ ትስስር በር ከፍቷል። ጠቅላይ ሚኒስትር ፋሚንቺን በቅርቡ ኢትዮጵያን በሚጎበኙበት ወቅት የጋራ ጤና የበለጠ የምናጠናክርበትና በዛሬው የዓለማችን አውድ ሁለትዮሽ ግንኙነታችንን ይበልጥ የምናጸናበት ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግሯል። በዓለም የንግድ ጨዋታ ኢትዮጵያ ያላትን ኢንቨስትመንት እድል በመሸጥ ኩባንያዎችን በመሳብና የኤክስፖርት አቅምን በማሳደግ ተጠቃሚ ለመሆን ጊዜው አሁን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን በመሳብና ምርቶቿን ወደ ውጭ በመላክ ሰፊ የኤክስፖርት ልምድ ካላት ቬትናም ትምህርት በመውሰድ የኤክስፖርት አቅሟን ለማሳደግ እየሰራች መሆኑንም ጠቅላይ ሚኒስትሩ ተናግረዋል። በተጨማሪም በአዲስ አበባና በሃኖይ መካከል በኢትዮጵያ አየር መንገድ የቀጥታ በረራ የሚያመቻች የሲቪል አቪዬሽን ስምምነት ተደርጓል። ቬትናም እጅግ አስገራሚና ታምራዊ የተባሉ ግንባታዎች በማድረግ ጭምር ነው የምትታወቀው። ከዚህ በፊት 150 ሜትር ጥልቀት ባለው ሸለቋማ የቬትናም አካባቢ የተገነባውና 632 ሜትር ይረዝማል የተባለለት የመስታወት ድልድይ በርዝመቱ ከዓለም ቀዳሚ ሆኖ ተመዝግቧል። ድልድዩ የብዙዎችን ቀልብ ብስቧል። ታዲያ ኢትዮጵያም ይህን የቬትናም አካሄድ በመከተል ታላላቅ ኢንዱስትሪዎች ልትገነባ የምትችልበት እድል እንደሚኖር ነው እየተነገረ ያለው። ይህ ጉዞ ተራ ጉዞ አይደለም። በዚህ ውስጥ እጅግ በርካታ ለኢትዮጵያ የሚጠቅሟትን ልምድ መቅሰምና በሀገር ውስጥ መተግበር የሚቻልበት መንገድ መፍጠር ይቻላል። ኢንዱስትሪ ለኢኮኖሚያዊና ማህበራዊ ልማት መሰረት በመሆኑ በየትኛውም ሀገር ውስጥ ካሉት ወሳኝ ዘርፎች አንዱ ተደርጎ ይወሰዳል። ከኢንዱስትሪው ፋይዳዎች መካከል ራስን መቻልና ወደ ውጭ የሚላኩ ምርቶች መጨመር ሀገራዊ ሰፊ ኢኮኖሚን ለማሳካት ያስችላል። ኢንዱስትሪው ለሰራተኛው የስራ ዕድል በመስጠት የስራ አጥነት መጠንን በመቀነሱም ጥሬ ሀብትን በማፍሰስ ለኩባንያዎች ትርፋማነት ለማምጣት አስተዋጽኦ ያደርጋል። በተጨማሪም ኢንዱስትሪው ቴክኒካል ልማትና ፈጠራን ያበረታታል። ይህም የህይወት ደረጃን ከፍ ለማድረግና የአገር ውስጥ ምርቶችን ጥራት ለማሻሻል አስተዋጽኦ ያደርጋል። ከዚህ አንጻር የኢኮኖሚ ልማትን ለማጎልበት የስራ ዕድል ለመፍጠርና ማህበረሰቡን ለማልማት ኢንዱስትሪው መደገፍና ትኩረት ሊሰጠው ይገባል። እንደዚህ አይነት ጉብኝቶች ደግሞ በትብብር ለመስራትና ትላልቅ ማምረቻዎችን ለመገንባት እድል ይፈጥራል። ኢትዮጵያና ቬትናም ብዙ የሚያመሳስላቸው ነገር እንዳለ ይነገራል። በተለይም ደግሞ በብርቱ ክንዳቸው ሊደቁሳቸው በሀያል ጦራቸው ሊያንበረክኳቸው የመጡባቸውን ጠላቶቻቸውን የውርደት ካባ በማከናነብ መመልሳቸው በአንድ ገመድ የሚያስተሳስራቸው ታሪካቸው ነው። ታሪኩን ዝቅ ብለን እንመለከተዋለን። እንደሚታወቀው ኢትዮጵያ የአፍሪካ የነጻነት ቀንዲል የአሸናፊነት ምልክት ተደርጋን የምትቆጠረው ኢትዮጵያ ነጻነቴን አሳልፌ አልሰጥም በማለት ተምሳሌት መሆኗ ቀሪዎቹ የአፍሪካ ሀገራት ነጻነታቸውን አስከብረው የራሳቸውን እጣ ፋንታ በራሳቸው መወሰን የሚችሉበትን መንገድ ያመላከተች እጅግ ድንቅ ሀገር ነች። ጣሊያኖች ኢትዮጵያን በቀኝ ግዛት ለመያዝና ኢትዮጵያ የተባለች ሀገር ከካርታ ላይ ለመፋቅ በብዙ ታግለው ነበር። ግን ደግሞ ሽንፈትን ፈጽሞ በማይቀበሉ የኢትዮጵያ ውድ ልጆች የጣሊያን የቀኝ ግዛት እሳቤ ቅዠት ሆኖ ቀርቷል። እናም ታሪክ ለዘላለም የማይረሳው ጣሊያኖች በታሪካቸው ገ በዚህ ውስጥ ጥቁር ጠባሳ ብለው የሚጠሩት። በአንጻሩ ደግሞ ኢትዮጵያውያን በአደባባይ ወጥተን በደማቅ ሁኔታ ባከበርነው ነው ጊዜ ሁሉ የመንፈስ ከፍታ የሚሰጠን መላው አውሮፓን ያስገረመ አድዋን የሚያክል ድል አስመዝግበናል። ቬትናምም እዚህ ጋር ትመጣለች። ኢትዮጵያ የጣሊያን ክንድ እንደሰበረች ሁሉ ቬትናምም የታላቋን አሜሪካ ህልም ቅዠት አድርጋ መቼም የማትዘነጋው እጅግ መራራና አስከፊ ሽንፈት አከናንባታለች። ታሪኩን እንመልከተው ልልህ ሀያሏ ሀገር አሜሪካ ሽንፈትን ቀምሳ ከወጣችበት ጦርነቶች መካከል በታሪክ በግንባር ቀደምነት ይጠቀሳል፣ የቬትናም ጦርነት። ይህ ከ3 ሚሊየን በላይ የሚሆን ክቡር የሰው ልጅ ህይወትን ያስገበረው ጦርነት አፍጋኒስታን ላይ እንደታየው አሜሪካ በመጨረሻ ማለቂያ የሌለው ጦርነት ጥላ ለመሻሽ እንድትወስን ያስገድዳት ጦርነት ነበር። ያውም 58000 ወታደሮቿን በሞት ተነጥቃ አሜሪካ ቬትናምን ለቃ የወጣችው በፕሬዚዳንት ሪቻርድ ኒክሰን ውሳኔ እንደ ኤሮፓያን አቆጣጠር በ1973 ዓ ም ነበር። በ19ኛው መቶ ክፍለ ዘመን በደቡብ ምስራቅ ኤዚያ በኢንዶ ቻይና ባህረ ሰላጤ የምትገኘው ሀገር ቬትናም በፈረንሳይ ቅኝ ግዛት ስር ነበረች። በሁለተኛው የዓለም ጦርነት ጊዜ ጃፓን ቬትናምን ስትወር በቻይናና በሶቪየት ህብረት ኮሚኒስት አብዮት መንፈስ የነቃው የቬትናሙ ሆቺሚኒ ሀገሩን ከፈረንሳይ ቅኝ ግዛት ብሎም ከጃፓን ወረራ ነፃ ለማውጣት የሀገሩ ልጆች አስተባብሮ ተነሳ። የዚህ አብዮተኛ ስም በኢትዮጵያ የተማሪዎች ትግል ውስጥ ሲጠቀስ የምንሰማበት ምክንያት አልበገር ባይነቱ ነው። በ1965 ዓ ም 82 የአሜሪካውያን ወታደሮች በቬትናም ጦርነት ቢዘምቱም ጦርነቱን ማሸነፍ ግን አልቻሉም። ይልቁንም በቬትናም የነበሩ የጦር መሪዎች ጦርነቱን ለማሸነፍ ተጨማሪ 175000 ወታደር ያስፈልጋል ሲሉ የአሜሪካን መንግስት ጠይቀዋል። በሀገረ አሜሪካ ጦርነቱን የሚቃወም እንቅስቃሴዎች እየበረቱ ቢመጡም ፕሬዚዳንት ጆንሰን ከገቡበት ጦርነት ያወጣናል ብለው በማሰብ በሁለት ዙር 20ሺ የአሜሪካን ወታደሮች ወደ ቬትናም እንዲዘምት ትእዛዝ ሰጡ። በ1967 ዓ.ም ገደማ በቬትናም የነበረው የ አሜሪካ ወታደር ቁጥር ወደ 500,000 ቢጠጋም ይህ ነው የሚባል ድል ግን ማስመዝገብ አልቻለም ነበር። አሜሪካ ከምታስመዘግበው ድል ይልቅ በየዕለቱ በየጦር ግንባሩ የሚወድቅ ወታደሯን ማንሳትና መቁጠር ዜና ሆነ። ይህን የሰሙ አሜሪካውያን ልጆቻችንን መልሱልን፣ ቬትናምን ለቬትናማውያን ተውላቸው፣ ከቬትናም ውጡ ሲሉ አደባባይ ወጡ። ቀጣዮቹ የጦርነት ዘመናት ለአሜሪካን ወታደሮች በአካልና በስነ ልቦና የተጎዱባቸው ጊዜዎች ነበሩ። አብዛኞቹ ወታደር ለስነ ልቦና ቀውስ ሲዳር አያሌዎቹ ደግሞ አደንዛዥ እፅ ተጠቃሚዎች ሆኑ። የቬትናም ጸደይ ዘመቻ አሜሪካን ባይረሴ ሽንፈት እንድትሰናበት ያደረገ ምዕራፍ ነበር። ለ19 ዓመታት በተደረገው ትግል ውስጥ ይህ የቬትናም ጸደይ ዘመቻን ተከትሎ በነበሩት አራት ወራት ውስጥ አገሪቱ ነጻነቷን ማሳካት የቻለችበት ነበር። ቬትናም የፈረንሳይ ቅኝ ግዛት ነበረች። በሁለተኛው የዓለም ጦርነት ወቅት ደግሞ በጃፓን ስትወረር የቬትናሙ ጀግና ሆቺሚን አገሩን ከወረራ ነጻ ለማውጣት የሀገሩ ልጆች አስተባብሮ ተነሳ። ጃፓንም ፈረንሳይም ያልቻሉትን ጦር እኔ አሸንፋለሁ በማለት አሜሪካ በቀጥታ ወደ ቬትናም ዘመተች። እስካፊንጫዋ ታጥቃ በደሃዋ የሆችሚኒ ሀገር ቬትናም ወረረች። በወቅቱ ወደ 40 ፐርሰንት የሚሆነው የአሜሪካ ታክቲካዊ አቪዥን ወታደራዊ አውሮፕላን ወደ ቬትናም ተልኮ ነበር። የአውሮፕላኑ ቁጥር ያንበጣ ያህል ነበር። በሁለተኛው የዓለም ጦርነት ወቅት በአውሮፓ ከተጣለው ቦምብ እጥፍ ያክል ቬትናም፣ ላኦስና ካምቦዲያ ላይ ዘንቧል። 7 ሚሊዮን ቶን የአሜሪካን ቦምብ ቬትናምንና አካባቢዋን ዶጋመድ አደረገ። እያንዳንዱ ቬትናም በነፍስ ወከፍ ቢከፋፈለው 7 ኪሎ ቦምብ ይደርሷል ይባላል። በአሜሪካ ወረራ ቬትናም ደቡብና ሰሜን ተብላ ለሁለት ተከፍላለች። ሆቼሚኒና ጓዶቹ የተከፈለችውን ቬትናምን ማየት አይፈልጉም ነበር እና ደቡብ ቬትናም ላይ የአሜሪካን አሻንጉሊት መንግስት የሚቃወሙ ቬት ኮንግ የተባሉ ቡድኖችን አቋቋሙ። ሰሜን ለደቡብ አማጽያን ወገናቸው ስንቅ፣ ትጥቅ፣ የሰው ኃይል ያቀብላሉ። ከሰሜን ወደ ደቡብ የሚደረገው ጉዞ እጅግ ከባድ ነበርና ቬትናሞች ከጥቅጥቅ ጫካቸው ስር ከሰሜን እስከ ደቡብ ስውር መንገድ ገነቡ የኦቾሚኒ መንገድ ይባላል ያለአግባብ በግፍ ለተነጠለችው ደቡብ ወገኖች ሲሉ እንደ ቅጠል እየረገፉ የኦቾሚኒን ስውር መንገድ ዘረጉ ለዚህ ተግባር ከ15 ዓመት ከሞላቸው ልጃገረዶች ጀምሮ ያሉ የቬትናማውያን ሚና ከፍተኛ ነበር ለነፃነታቸው በጀግንነት ደማን ጠፈጠፉ አጥንት ከሰከሱ የኦቾሚኒ ጦር አሜሪካ ሳይጎን ላይ በረታባት ውጊያ የአሜሪካ አጋሮችም ጨምሮ አንድ ሚሊዮን የጦር አመድ አድርጓል ከአሜሪካ ብቻ 58 ሺህ ወታደሮች ተገድሏል ከአሜሪካና በድምሩ 150 ሺህ ወታደሮች ተገሏል። ከ7000 በላይ የጦር መሳሪያዎች፣ መኪኖች፣ ሄሊኮፕተሮች፣ አይሮፕላኖች፣ መርከቦች በቬትናም አርበኞች ወደሙ። ቬትናሞች ለ19 ዓመታት የአሜሪካን ወራሪና ኢምፔሪያሊዝምን ተፋለሙ። በመጨረሻም አሜሪካ የፖለቲካ ኪሳራዋንና ሽንፈቷን ተከናም በ1975 በፕሬዚዳንት ኒክሰን ውሳኔ ከደቡብ ቬትናም ለቀቀች። እናም ዛሬ ቬትናም በኢንዱስትሪ የበለጸገች እጅግ ታምራዊና በዓለም ድንቃድንቅ መዝገብ የተመዘገቡ ግንባታዎችን የገነባች እጅግ ውብና ማራኪ ከተማ ለመሆን በቅታለች። እነዚህ በታሪክ አጋጣሚ ተመሳሳይ ጀብድ የፈጸሙት ኢትዮጵያና ቬትናም በአንድ ጠረጴዛ ላይ ተሰይመው ተወያይተዋል። ነገ ላይ አብሮነታቸውን የሚያጠናክሩበት በጋራ የሚሰሩበት ጉዳይ ላይ ተስማምተው ተፈራርመዋል። ይህ ለኢትዮጵያ ትልቅ የብርሃን መንገድ መሆን ይችላል። ሀገሪቱ ግዙፍ ማምረቻዎች በመገንባት በኢትዮጵያ ውስጥ ለሚገኙ እጅግ በርካታ ኢትዮጵያውያን የስራ እድል ይፈጥራል። ሀገሪቱ በኢኮኖሚ አቅም ፈርጣማ ያደርጋታል። አበቃን። መልካም ጊዜን ተመኘን።